ይችላል እግሩን አላሰርኩትም በግድ ጎትቻር ለማለት ነው። እዚህ በኋላ ግን አኑና ሮዛ ይሆናል። አኑና ሮዛ ይሆናል ወይ ደግሞ ይሄ ቻናል ይሸጣል። በቃ አለቀ። አዎ ይሸጠል አዎ አላቅም ከአንተ በል አላቅም፣ ግን እንዲህ ደሙ ትረክስብኛለህ ብያስብያለሁ። ምን አደረኩኝ እኔ አንተ ባንተ ቃል ኪዳን ሁለት ቤት ስሪ ምነው ደርሶ መሆን ማተባ ስሪ እንደ መስቀል በረሪ በቻናሉ ጉዳይ ላይ ከዚህ በኋላ ሙሉ ኃላፊነቱ ወስጄ አንቺን ቻናሉ አንቺ ነው። ይህን ነገር አንቺ ጠይቀሽኝ ነው እንደኔ ያደረኩት። አንተ መማከር አይደለም ማለት ነው። ይህን ነገር ጭንቅላት ላይ ብታስብበት አሁን የመጨረሻችን ነው የሚሆነው። እስከ ዛሬ እውነት አልተጣላሁም አልጠላሁህም ነበር። የእውነት የመጨረሻ ነው የሚጠላ። ክያ ይሄ የመፈለግ ያለመፈለግ ጉዳይ አይደለም። ክያ በጣም ላንቸች ሻሉ አልተሻልም እንዴ? ለምን ጠራችሁ? እንድበጠብጣችሁ ነው? ለምንድን ነው የምንበጠብጣ? ምን የሚያስበጠብጥ ነገር የለም። እኔ ልልሽ የፈለግኩት ምን መሰለሽ፣ ክያ ኔ ቆንጆ ማለት የሆነ የሆነ ነገር እየፈጠርሽ ቻናል ተገኘ ጅኒ ተገኘ የሆነ ነገር ተገኘ እያልሽ የሆነ ከኋላ የሆነ ነገር እያደረግሽ ብቻ በየምናምኑ በጣም ቀን በቀን አታድርጊው ነው። ካላንደሩን አትዝጊው። ከዘጋሽም ለብቻ ዝጊው። ጎትቶ ይጣራሽ አለ በእግር ነው አይመጣው ደውለሽ አይጠራሽ

በዛ ላይ ደግሞ የሆነ ነገር አሰርታበት ምናምን ይሆናል እንጂ ሲሄድ፣ እንደዚህማ አይሆንም፣ አይባልም። ምንም ምንም ምን ማለት ነው? ሊድ ማለት እሺ። ያ ደግሞ ልንገርሽ፣ አንድ ነገር። አንተ ልጉም ነህ እንዴ? አታወራ። ምን ልበልሽ? ምን ላውራሽ ነው? ስላየሁሽ ደስ ብሎኛል። እኔ አይደለም የደወልኩት ያ ስነ ስርዓት፣ ስነ ስርዓት፣ ስነ ስርዓት። ስለ ሰሞኑን የምታበዩው ፍርፍር እኔ ራሱ ስቀምሰው ከባድ ነው ነው። እኔ ከእኔ ቤት ውጡና እኔ ሰላም ልኑር ወይ እናንተ ውጡ ወይኔ ልውጣ። ጭ አልወጣም። ማሽ በቃ እሱ አሁን እንትናችን አይደለም። እኛ እንደዚህ የምናወራበት ሰዓት አይደለም አሁን እና ደግሞ ማታ ማታ አላጥላችሁም። ባበሉኝ ደስ ይለኛል። ብቻችሁም ባበሉኝ

ምንም እኮ የሚያገናኛችሁ ነገር የለም። የየራሳችሁን ህይወት ለምንድን ነው ማስኖሩት? እኔ ራሴን ህይወት ነው የሚያነሳው። ከዚህ ኑሩ ነገር ምን አለ ነው። ሁለታችሁ አክብረናል፣ ሰላብሬት አዎ ክፋት አናግሪኝ ሮዚ፣ በቃ አሁን፣ አይ ክፋት አናግሪኝ። ከዚህ በኋላ አሁን ልትያት ከዚህ በኋላ አሁን ልትያት የፈለግሽው ከዚህ በኋላ ቻናሉን ምናምን ነገር ወይም ደግሞ እንትን ቀጠነ እያልሽ አትደዋወሉ ነው። በቃ ይሄ ነው አይደለ? በቃ ያገናኛችሁ ይችላል። ያንን አንደርስታንድ አድርጌ አለሁኝ። በስራ ጉዳይ ልትገናኝ ትችያለሽ፣ ግን በየ ምናምኑ እየደወልሽ ካላንደር እየዘጋሽ የእንትን ቀን የእንትን ቀን እያልሽ አታክብሪ። ስታከብሪ በራስሽ እንችላሽ አክብሪ። ያው የሁለታችንም ቻናል የሁለታችሁም እሱ በደንብ በደንብ እንደዚህ እናጣራና እናጣራና የሁለታችንም ብሎግ ማድረግ ይችላል። አስችለ ትችላለህ። ስራ አለ አብረሽ ነው ያለሽው ምናምን ብሎክ ምናምን አይደረግ ይበቃ። የማያደርግ ከሆነ ደግሞ አለመምጣት እግሩን አላሰርኩትም፣ በግድ ጎትቼ አይደለም። ከዚህ በኋላ ግን አንድ ነገር ልንገርሽ፣ የምታከብሪው ነገር ካለ የምትሆኚው ነገር ካለ ለብቻሽ አትደውይለት። አይደብርም ነበር። ከአሁን በኋላ ደግሞ ቻናሉን ሰጥቼሻለሁ። በቃ በስምሽ ነው ያለው። የፈለግሽውን ነገር አድርጊበት። አብረን እንደዛ ከፍዚቅ ስንልበት ያሳለፍነው ውጣ ውረድ የነበርንበት ጊዜ ምናምን ነገር ነበር አይደል? በቃ ላንቺ ትቼ ትቼልሻለሁ። ኪያ እንደፈለግሽ አድርጊ። ቻናሉን ብቻ አይደለም ምንም አይነት ነገር አብረን በነበርንበት ጊዜ አብረን ያፈራናቸውን ነገር የምትፈልጊው ነገር ካለ አሁንም ጠይቅኝና ውሰጂ። ብቻ ሰላም ነው የምፈልገው። ቤቴን አልኩ ከቤቴ ውጣ አልኩ ግን አልወጣም አልኩ። ለምን እሷን ስለምትሰማት። ሁሌ ከሷ ጋር በግ ነው፣ እንደ አንተ እንደ በግ ሁሌ ከሷ ጋር የምትሆን ይሁንሽ። ላፊ ነገር ኪያ ታውሪ እለቻናሉ ጉዳይ ከሆነ ደግሞ ቻናሉን ምንድን ነው የደበረሽ? ቻናሉ መመለሱ ደብሮች? ቻናሉ ስለተመለሰላችሁ ደስ ብሎኛል። ግን ቻናሉን አንቺ መገኘቱን ለእሱ ለመንገር ያደረግሻቸው ነገሮች አልተመቹኝም። የትኛውን ቦታ ላይ እናንተ፣ ይሄ ቦታ ብቻ ነው መገናኛሽ ከሱ ጋር ልትገናኝ የምችይው ቤት ውስጥ ቆልፈሽበታለሽ። እንደ መጣ በር ትቆልፊበታለሽ። አላየሁም ሰውየውን እኔ መበላብሽ ነው ከመመስለው። የሆነ ቤት ውስጥ የሆነ ነገር ያለ ነው የሚመስለው።

እቤት ከሚያገናኝች ነገር ውጭ ቻናል፣ ቅብርጥ ሰው ምናምን የሁለታችሁ ቻናል አይደለም። በጣም የለፋበት እሱ ነው። ምናልባት አን አንቺ ልትፋቂ ትችያለሽ ነበር እንደ ምክር ቤት ምናምን ነገር አታቂም እንዴ? ለማንኛውም ያንስ ስለለፋበት ምን ይሁን ስለለፋበት፣ ቀጣይ ያለውን ነገር አሳውቅሻለሁ። ሚስት እኮ ስትሆኝ አንድ ነገር ልንገርሽ። እሺ፣ ሚስት ስትሆኚ ይሄ ድሮ እንደነበረው ያንቺ ይሄ መንተፋተፍ ምናምን ሳይሆን ሚስት ስትሆኝ ማናጀርም ነሽ፣ የስራ አጋርም ነሽ፣ ብዙ ነገር ነሽ። ገብቶሻል አይደለ? መናገር ያለበትም በቻ ባንቺም ዙሪያ መሰለኝ በጣም ሲወጣና ሲወርድ ነበር ብዙ ነገር ለማግኘት ስለዚህ ሰላሜን እንድትረብሽኝ ምናምን ሳይሆን፣ ገባሽ? ስለዚህ አንቺ እያቸኛለሽ። አሁን ቻናሉ ለሱ ስለሚገባው እኔ ከለከልኩ። ቻናሉ በሷ ማስጠይቀን ትዚህ እኔ ያር እኔ ጋር መሆን ራሱ ብቸኛ የማይሆን ሰው እንደሆንክ ያሳያል። እሺ፣ ቆይ አንድ ነገር ንገሪኝ። ኪያ ለምንድን ነው በሰው ማስጠየቅሽ ከሆነ ለምንድን ነው ታላ ቻናሉን ሰጥሽ? መጀመሪያ ደስ ብሎ ብቻ ሳይሆን ለአንቺ መቶ ፐርሰንት ሙሉ ለሙሉ ቻናሉን ሰጥሽ ሻለው አልኩሽ እኮ በቃ በቻናሉ ጉዳይ ላይ ከዚህ በኋላ ሙሉ ሀላፊነቱና አምጥቶቹ አንቺ ነሽ፣ ቻናሉ ያንቺ ነው ብዬሽ ጋር በቃ ይሄን ነገር አንቺ ጠይቀሽ ነው እንዴ ያደረኩት? ቻናሉ ማንነቱ፣ እያንዳንዱ ነገር በፈለግሽው መልኩ ከዚህ በኋላ የምታስተዳድሪው አንቺ ነሽ ብዬሻለሁ፣ በቃ ሙሉ ለሙሉ ስጠይቀሽኝ ነው። እኔ በራሴ ጊዜ ነው አይደል ያደረግኩሽ። ለምን በሷ አስጠይቅሻለሁ? አይ እየደጋገም ከሆነ ያለ ቻናሉ ላይ በጣም የለፋህበት አንተ ነህ። ኖ እንደዛ አይደለም ነው እያንዳንዱ ነገር ማለት ነው አብራችሁን ያደረጋችሁት። ግን ምን እንዳለ ታውቃለህ? ቻናል ትወስጃለሽ ብለ የሚባል ነገር የለም። ለምን ቻናሉ እሱን ምን ማለት በእርግጥ የአንቺ አይነት አካሄድን ያልሄድን ግን እሱን የሚመለከት ነገር ነው ይመለከተኛል። እስፔሻሊ ደግሞ የለፋበት አይነት ነገር ከሆነ ተመጣጣኝ ነገር ማግኘት አለበት ብዬ ስለማስብ ሲቀር ለዛ ነገር በቃ እኩል የሆነ ነገር ማግኘት አለበት መውሰድ ምናምን አይደለም። እንደዚህ አንድ ነገር ልንገርሽ። የምነግርሽ ነገር አንድ ነገር በሰዓቱ ልጅቷ የነበረች ጊዜ ያኔ ኮዱን ምናምን ነገር የቀየርኩ ጊዜ ላንቺ አላኩልሽም ወይም አልጠይቅሽኝም አይደለም፣ ቻናሉ ኔጋ ስለነበረ ሌላ ሰዎች አደጋ ላይ እንዳይወርቅ ነበር ያኔ እስኪ አየረው የነበረው እንጂ፣ አሁን ቆይ ጠይቅሽኝ ነው ኮዱን የሰጠውሽ። ይሄ በቃ ኮዱ ምናምን ምናምን አያስፈልግም። አናገልን ገር እናንተም በጣም ይሄ በየጊዜው አርባ ሺህ ሀምሳ ሺህ ስልሳ ሺህ ደረስን እያላችሁ የሚያገናኛችሁና ኬክ የሚያቀባባችሁ አይነት ነገር ከሆነ ገባሽ። ላንቺ ላንተማ አይሆንም። አኑና ሮዛ ይሆናል ወይ፣ ደግሞ ይሄ ቻናል ይሸጣል። በቃ አለቀ። አዎ፣ ይሸጣል። አዎ፣ አንድ አንድ ብቻ ነው ይሸጣል። በቃ አንድ እንድታቂ የምፈልገው ነገር ቢሆን በዚህ ከፈለክሽ ሽጪ፣ ከፈለክሽ ለሰው ሽጪ፣ ከፈለች ዝጊው፣ ያንቺ መብት ነው ብዬሻለሁ በዚህ ጉዳይ ላይ ተሳማሪ ነኝ። የፈለጓችሁት እንተባባሉ። ቻናሉ ጅሻ እንደ ያለችው ያለችው ያለው እንድሸጥ ትፈልጋለህ አንተ? እኔ መቼ ሸጥ አልኩሽ? ልፋትህ አንቺ እኮ ሰጠሁሽ እኮ አልኩሽ እኮ አንቺ ተጠቀሚበት አልኩሽ እኮ አንቺ። ይቅርታ እባካችሁ፣ በጣም ደክም ያሉ ሰሞኑን በጣም ከባዱ ጊዜ ነው እያሳልፍኩ የነበረው ኪያል ታውቂያለሽ፣ የነበርንበትን ነገር አሁን ለጭቅጭቅ ወይም ደግሞ እንደዚህ ነው እንደዚያ ነው ስለ ቻናል እንደዚህ ነው፣ በቃ ስለ ቻናሉ ጉዳይ የሰጠውሽ ቀን አብቅቷል። ሮዚ ደግሞ ሌላ እኔና አንቺ የሚያስፈልገን ነገር ካለ በቻናል ጉዳይ ቻናል የሚያስፈልገን ካለ ቤተሰቦቻችን አሉ አይደል? እንዴ ነው ሮዛ ተብሎ ተከፍቶ የት የፈለግሽው አንቺ 40 ሺህ አይደለም 80 ሺህ ነው በቃ የቻናል ነው አይደለም ፍላጎት ኖረኝ ሳይኖረኝ ቀርቶ ሳይሆን በየምናምኑ ይኸውልህ፣ በጣም አንተ እና እሷ የሚያጠጋጋ ነገር እንዲኖር ስላልፈለግኩ ነው። በቃ አሁን ሰጠው አትቆም ይሄን ነገር ይሸጥ ይሄን ነገር ጭንቅላት ላይ ብታስብበት፣ አሁን የመጨረሻችን ነው የሚሆነው እስከ ዛሬ እውነት አልተጣላወህም፣ አልጠላወህም ነበር። የእውነት የመጨረሻ ነው የምጠላ። ከጥቅም ጋር የተያዘ ነው ውዴታሽ? አዎ በጣም ጥቅመኛ ሴት ነኝ። በጣም ጥቅም ወዳለሁ። ታስታውቂያለሽ። ለእዛ እኮ ነው እንግዲህ። በጣም ጥቅም ወዳለሁ እና ደግሞ በጣም የለፈውበት ነገር ስለሆነ እንኳን መሸጥ አይደለም እንድታየው አልፈለግም። ካልፈለግኩት ሰጥቻለሁ አለ መውሰድ ትችላለህ። እንደፈለግ መጠቀም ከሰገም ከሆነ እንደፈለግ ካርግበት ግን ሸጦ አልፈልግም። እኔ አንድ ነገር ሲጠፋ እኮ ምንም አይመስለንም ነበር። ተሽጦ ምን ያህል ገንዘብ ብታገኝበት፣ ስለገንዘቡ ምን? አንተ ለምንድን ነው ዝም የምትለው? እሷ ምን አገባት? ከእሷ ጋር የማወራው ምን አገባት እሷ እኔ ማ ሰጠሁሽ እኮ ላንቺ አልኩሽ እኮ በምን አይነት መልኩ መመለስ እንዳለብሽ እና መጫወት እና ማውራት የመቻል እንዳለባችሁ ትልልቅ ሰዎች ናችሁ ቁጭ ብላችሁ አውሩ አይኔ ከሽ ያልኩ ቻናል ወስምሽ ላይ ያለው አንቺ ከሷ ጋር ለምን ካንቺ ጋር ማውራት በጣም ነው የሚከብደኝ እኔ እዚህ ስጠራሽ አሁን ሰሞኑን ያለሽ መንፈሳ አሪፍ ስለሆነ መንፈስ አሪፍ ስለሆነ በቃ ተነጋግረን እንግባባለን በማለት ነው እንጂ ሌላ ቻናሉ የመሸጥ ያለመሸጡ ነገር አናገን ልንገርሽ፣ ዛሬ ቤታስጋንጣለውሽ ምንም ያላልኩሽ እኮ ማለት ነው። በጣም አሙኝ ስለነበረ ያሙኝ ነገር አስጨንቆኝ ስለነበረ አንቺ ላይ ዝም በጣም ድርብ ድርብ ድርብርብ ያልኩ ሴት ነኝ። ራሳችሁ ነው ያንቺ ንግግር፣ እኔ የሚያሳሳኝ አይነት ሴት አይደለሁም። ለጋራ ጥቅማችን እየነገርኩሽ ያለሁት ግራ፣ አንቺ ቻናል ልትሸጥ ነው ምናምን ነገር ብለሽ፣ እሷ ቻናል ልትሸጥ ነው ምናምን ነገር ትላለች። እሺ ስለምን መሸጥ ነው የምታወራው? እኛ የሳንቲም ችግር አለብን እንዴ? ነው ስለመሸጥ እኮ አይደለም ልትልሽ የፈለገችው። እሷ በቻናሉ ጉዳይ እያመካኛችሁ እየተገናኛችሁ ነው። ይሄ ነገር ሊበቃ ይገባል። እኔ ሌላ የፈለኩት ይሄን ነው። አለቀ። የሳንቲም ችግር ኖሮብን ሳይሆን የሆነ ነገር ምናምን መጥቶ ሳይሆን አሁን ድጋሚ አኑና ኪያ ነው ምናምን እንደዚህ ቻናላችሁ ድጋሚ የምትገናኙ የሆነ ነገር የሚሆን በቀደም ኬክ ልቀብ ምናምን ይሄ የሆነ የሆነ ነገር ምናምን እንደዚያ እንዲሆን ስላልፈለግኩ ነው። ቴንክ ዩ አባ ስለተረዳኸኝ እና ማንም ሰው የሆነ የሆነ ነገሩ ሲነካካበት ደስ አይለውም። እስፔሻሊ አንቺ እሱ ጋር ስትጠጋጊ እኔ ደስ አይለኝ አለቀ። እንደዛ ነው እና በቃ እንዴ ይሆነ ሰላም ስንሆን ደስ ያለሽ የምፈልገው ነገር ቢኖር ማለት ነው። የግል ሀሳቤ የግል አስተያየት ምናምን የሚባል ነገር እኔ የለም። እኔ የዛኑ ቀን ቻናሉን ይሄንን ነገር ላንቺ ስጦታ ሰጥቼሽ ምናምን ነገር ስልሽ ከልቤ ነበር። አሁንም ድንገት ስለሆነብኝ ምን መናገር እንዳለብኝ ስለማላቅ ነው ዝም ያልኩት እንጂ እኔ በቻናሉ ጉዳይ ለአንዴ ማፍታም አስቤ ነበር። እሷም ደግሞ ስሜታዊ ስለሆነች ነው እንጂ ሮዛ ማለት ነው ስሜታዊ ስለሆነች ነው እንጂ አሁን ትንሽ ቆይታ ምናምን እኔ ስለቻናሉ አይደለም ምናምን ነገር እንደምትል በሙሉ ልቤ ተማመናል እና ሮዚ እርሺ ይህን ነገር ፕሊዝ። በቃ ይገባታል። በጣም ብዙ ከሁለት አመት ምናምን ነገር በላይ ምን የሚገባኝ የራሴ ቻናል ኪያ። ግን አንቺ ከመጀመሪያ ጀምሮ ግን ስትለፊ ነበር። አረ ለምን እንደዚህ ጉዳይ ላይ አልለፋሽም? የጠፋ ዕለት ያለ ያለቀሽ ነገር ታስታውሻለሽ ኪያ። አይ ኪያ እኔ አንድ ነገር ልጠይቅሽ ኪያ አለሽ አይደል ኪያ ቸኮሌት ወይም ኪያ የሚል ቻናል አለሽ? ስለዚህ አንና ኪያ የሚል ቻናል ድጋሚ ምን ያደርግልሻል? ምን ያደርግልሻል? አንቺ ኮንተንቱም ሰዎቹም ይፈልጉት እኔ ነው በቃ፣ እሷን የሚፈልጓት አላል፣ በቃ እሷን የሚፈልጓት ይሄ የመፈለግ ያለ መፈለግ ጉዳይ አይደለም ኪያ። በቃ እኔ ለአንቺ ይሻላል አልቻርም እንዴ ሰጠውሻል። አለቀ በቃ። አንቺን ደግሞ ይሄንን ነገር እንትን ማለቱን አቆሚው በቃ ን እንዴ ልትይኝ እየተገናኛችሁ ስለሆነ አስሬ እየተደዋወላችሁ ስለሆነ እሱ ነገር ቀንሽ ልላት ነው አይደል? አንቺን ነው። ሰዓት ተኩል ነው። እሷ እኔና እሷ የተገናኘነው አብረን እዚህ ነበር ነው ይእህዜማሳፋሁንገአለም እስከዚህ ሰዓት ድረስ ምንም ዓይነት ነገር ከአንቺ ጋር ስለመደዋወሉ የነገረችኝ ነገር የለም፣ እኔም የማውቀው ነገር የለም እኮ። በሆነ መሀል ነው የነገሩ። ምክንያቱም ምን አለ መሰለህ፣ እኔ ደውዬ የሆን ነገር ብላት ሌላ ነገር ነው ልታስብለኝ የምትችለው። እንተ ሰዎች ግዴታ አልፈልጋትም። እንዴት አሳጋረ ቆም ምግት እንደምትፈልገው አንተ። እሺ ምን ላድርግ? በቃ አልፈልግም። እሷ ለሆነ ነገር እደውዬላታለሁ እሷን ተይ ስላት። ደግሞ አንቺ ለሆነ ነገር በየቀኑ ቤት ውስጥ የምትጣሉት ይሄን እዛ አደረግሽ ልብሱን እዚህ ጋር ጣልሽ እንትኑን እኔ አራባ አካል እኔ ጀጎራው እስተኛለኝ ያመኛል ኪያ ታውቂያለሽ አይደለ በአብሽ ጉዳይ ላይ ምን ያህል መስዋዕት እየከፈልን እንደሆነ በጣም እየደከመን አይደለም ይኸውልሽ ለዛ አይደለም ኪዩ ምን ያህል ሰፈር እያደረገ እንደሆነ ታውቂያለሽ አንደሻ አይደለ ሰላም ነው የሚፈልገው እረፍት የእኔ ቆንጆ ምን አለ መሰለሽ ከቻልሽ ፍቺን ከስራ ሰዓት ውጪ በስራሽ በመሆነ ነገርሽ ምናምን ውጪ ሌላ የሆነ የሆነ ነገር እያደረግሽ የምትደውዪው ነገር የምትመጪውን ነገር ምናምን አቆሚ። በጣም እንዲህ ነገሮች በጣም ጋፕ እየሰጠሽ ያለሁት ቤት ውስጥ ምናምን ከክፍሌ ማውጣት የማልፈልገው እኔ እዛ ቤት ላይ ስሆን ካንቺ ጋር ላለመነካካት

ች እኮ ምን አለ መሰለህ፣ አንተ እኛ የምናስበውን ነገ ነገር ነው ማየት ያለብህ። ሲቀጥል ደግሞ በቃ መሆን የለበት ነገር መሆን አይደለም። እዚህ በእንድዚህ አይነት ቀን ደውለሽ ጠርተሻት ነው ነገር ማውራት አግባብ ነው? አይ አግባብ ነው። ኧረ ማሳለፍ የነበረብን ጊዜ አልነበረም? ረጅም ሰዓት አብረን ነበርን። ከዚህ በኋላ ማታ ላይ ወደ ቤት እንሄዳለን አለ የስራዬን ባህሪ ታውቂዋለች፣ ያለሁበት ሁኔታ ታውቂያለች። ዝም ብለን ስንሯሯጥ እዚህ እዚያ፣ እኔም አንቺም የምንገናኘው ማታ ነው። ቢያንስ አንድ ቆንጆ ቀን ያገኘነው በግል አብረን ለመዋል ይችን ቀን ነበር። በሰላም መዋል አንችልም ነበር። እንድትበሳጭ ምናምን ሳይሆን እኮ ግን ሌላ ጊዜ ማውራት እንችል ነበር። በቃ አሁን ስራ ነህ፣ ከስራ ትመጣለህ፣ የሆነ ነገር ምናምን እኮ እንደዛ ስለሆነ እኮ ነው ጊዜ የምናሳልፍበት ጊዜ ስላልነበረ ነው። ይሄንን ቀን እንደ ምንም አጣብቤ ምናልባት አንቺና ለኔ ቀን ብዬ ነው እኮ ይሄኛውን ቀን ግን ምን አለ መሰለህ አንቺ እኔ አሁን ካንተ በፊት ማለት በስልክ ባወራት ያ የሆነ የሆነ ነገር ብላ ብትል አንተ አታምን። ከኔ ጋር የሆነ ነገር የሆነ ምናምን አልፈለኩም፣ ባንተ ፊት እና በቃ ባንተ ፊት ያለው ነገር አይደለም ነገር እ ብቻ ደህና ደናውንሽ ማየት እፈልጋለሁ። አንቺ ደህና እንድትሆኚ ነው፣ እኔ ማን ደና እንድትሆኚ ነው። አንቺ ብዙ ቆም የሚያበሳጭ ነገር አለ። እንደውም በቃ እሺ፣ እኔ ደና እንደውን ከፈለግሽ አንድ ነገር አለ። ለምንድነው ማለት ወርዶ ለምን ነው ከአንቺ ጋር ማሳለፍ የምፈልገው ጊዜ አለ፣ ከአንቺ ጋር እንዳሳለፍ ፍቀጅ። ይለም በቃ ጭቅ ጭቅ ምናምን የሆነ ጊዜ ምናምን እንዲሆን አልፈልግም። የምሬ ነው። እሺ፣ አሁንም ቆንጆ ቀን፣ ደስ የሚል ጊዜ ማሳለፍ እፈልጋለሁ። ማን ነው ዋክስ ፕሊስ። በቃ እሺ ተመልሰን አሁን በምንም አይነት በእንደዚህ አይነት ካሜራ በቃ ካሜራውን አጥፋ። ወደ ቤት መዝናናት ከፈለ ከዚህ አካባቢውን ከሮዚ ጋር የተወሰነ ጊዜ ማሳለፍ ፈልጋለሁ። ትንሽ ነገሩ እንትን አለና በቃ ይመቻል።